አሰላሙ አለይኩም ወረህመቱላሂ ወበረካቱ። ሰላም ደናናቸው የነጆን ኩኪንግ ቤተሰቦች እንዴት ናችሁ? ዛሬ ችላችሁ የመጣሁት ቀለል ያለ በሩዝ የሚበላ ዶሮ አሰራር ነው። ከዛ በፊት ከወደዱት ላይክ ሼር፣ ሰብስክራይብ በማድረግ እስከ መጨረሻው አብረውን ይቆዩ። እዚህ ጋር እንደምታዩት አጥንት የሌለው ዶሮ አቅርቢ ያለው ሱዱር ዱጃጅ ይባላል። በመቀጠል ያው እከትፈዋለሁ ማለት ነው በመቀጠል ያው ዶሮዌን ከትፍ ያለው መጥበሻዬ ላይ የወይራ ዘይት ወይም ዘይት ዘይቱን አድርጌ ያለው። በመቀጠል ያው ዶሮዌን አደረኩ። በመቀጠል ደግሞ የተከተፈ ሽንኩርት እና ነጭ ሽንኩርት እና ያዘጋጀሁት ቅመማ ቅመም አለ ያው እዚጋ ከሙን ፍልፍል አስዋድ ወይም ቁዶ በርበሬ፣ ማጂ፣ ኩዝበራና ሽፍ የተፈጨ ማለት ነው። የድንብላል ቅጠል የተፈጨ እና ከል ነጩን ከል አብያት እና ፉል ሱዳኒ ወይም ለውዝ እሱን አንድ ማንኪያ አንድ ማንኪያ ተግማሽ አድርጌበታለሁ። ሁሉንም እንደዚህ ካደረኩ በኋላ ያው ትንሹ አድርግና እከድነዋለሁ ማለት ነው። አንድ ላይ ይዋሀዳል፣ አንድ ላይ ይበስላል። በመሃል እየከፈትኩ አማስለዋለሁ። ያው በዚህ መልኩ እንደዚህ ከሆነ እከድነዋለሁ። ያው በዚህ መልኩ እንደዚህ የተተከተከ ነው። የበሰለ ነው። በመሃል እየከፈትኩ አማስለዋለሁ። ያው በዚህ መልኩ እየበሰለ ነው። በደንብ ውሃውን ማለት አለበት መምጣት አለበት። እዚህ ጋር ደግሞ ያው አንድ ክሰል አድርጌያለሁ። እዚ ጋ ሰሚን የሚባል ቅቤ የሚመስለው ሰሚን፣ እሱን ነው የተጠቀምኩት። ገስጤሩ ላይ ያደረጉት በዘይት ከፈልጋችሁ በዘይት ማጠን ትችላላችሁ። መበኸር እዚ ጋ ያው ክሰሉን አደርግ ክሰሉ ላይ አደረኩት። ዘይት ላይ ያው ይሄን አድርገዋለሁ። ከሰሉን ማያችሁት በደንብ መታጠን አለበት። የፈለጋችሁትን ከፈለጋችሁ የምግብ ዘይት መጠቀም ትችላላችሁ፣ የፈለጋችሁትን። እዚህ ጋር ደግሞ ሽንኩርት ከትፌ በዘይት ጠብሸው ነበረ ቡኒ ከለር እስከሚዝ ድረስ። አሁን ከዶሮው ላይ ከላው ላይ ከነሰነስኩ በኋላ ያው አብሬ አድርጌዋለሁ ማለት ነው። እከድነዋለሁ አብሮ እንዲታጠን። እዚህ ጋር ያው ሁሌም እንደምሰራው ነጭ ሩዝ ነው የሚባለው ሩዝ ነው። ሩዝን ካጠብኩኝ በኋላ ውሃ አደርጋለሁ፣ ጨውና ዘይት በቃ። ይህንን አድርጌ ነው የማበስለው ነጭ ሩዝ። ያው በዚህ መልኩ ጨርሻለሁ። ወደ ምሳላ ቅርብ ነው። ያው ከጎኑ ሰላጣም ሰርቻለሁ ትንሽ። ከሩዝ ጋር የሚጣፍጥ ቆንጆ ምግብ ቀለል ያለ ጊዜ የማይወስድ ነው፣ ሞክሩት። የነጂ ሆም ኩኪንግ ቤተሰቦች ነጂ ሆም ኩኪንግ የሚለውን የዩቲዩብ ቻናል ላይክ፣ ሼር፣ ሰብስክራይብ በማድረግ ለምታበረታቱን አመሰግናለሁ። አዲስ ለምትመጡ ቤተሰቦች ላይክ፣ ሼር፣ ሰብስክራይብ በማድረግ የነጂ ሆም ኩኪንግ ቤተሰብ ቢሆኑ ያላችሁንም አስተያየት በኮሜንት መጽሐፍ ትችላላችሁ። አ ያለው አነባለሁ፣ ማስተካከል ያለብኝን አስተካክላለሁ። እስከ መጨረሻው አብራችሁን ስለቆያችሁ አመሰግናለሁ። በቀጣይ በሌላ ቪዲዮ እስከምንገናኝ መልካም ጊዜ፣ መልካም የረመዳን ጾም ይሆንላችሁ። በሀገራችንንም አማን ሰላም አላህ ያድርግልን። መልካም ጊዜ ወሰላሙ አለይኩም።